አሁን ለምሳሌ ሽ ነብዩ መሀመድ ነብይ ናቸው እንጂ እንትን አይደሉም ማለት ነው። እንደ ኢሳል አርጓቸዋል። ነቢዩ ነብዩ መሐመድን አሁን ለምሳሌ ነብዩ መሀመድ ሞተው አሉ አላረጉም። ኢየሱስ ክርስቶስ ግን በእኛ እምነት አሁን ሞተ ማለት በገደሉት ከዛ በኋላ በሦስተኛውም ቀን ተነሳ። ግን ነብዩ መሐመድ አልተነሱማ ሞተው ጠይቅና ጥያቄሽን ለመልሰች መጨረሻ እንዳላቋርጥች ብዬ ነው። ማለት ነቢዩ መሐመድ ሞቱ፣ አልተነሱም። አሁን ክርስቶስ ግን ሞተ ከመቃብርም በሶስተኛውም ቀን ተነሳ፣ እግዚአብሔር እንዳለው ቃሉን ፈጸመ ማለት ነው። እንዴት ማለት የባቢሎንን እንትን አፈርሳለሁ፣ በሶስተኛውም ቀን ገንብቼ ጨርሰዋለሁ ምናምን ሲል ማለት ነው። በሶስተኛው ቀን የራሱን መሞትና መነሳትን ነው ሲናገር የነበረው። ጨረሻ አለ አውራ እስኪ ንገሪ፣ ነቢያችን ሰለላሁ አለይሂ ወሰለም አላረጉም ወይ? በደንብ አድርገዋል። ነቢያችን ሰለላሁ አለይሂ ወሰለም እስከ ሰባት ሰማይ ድረስ አድርገዋል። ነሲሁ ያረገው እስከ ሁለተኛ ሰማይ ድረስ ነው እርሳቸው። ከዚያ በኋላ ስድስት ሰማይ ጨምሪበት፣ ሰባት ሰማይ ድረስ አድርገዋል። ቃል አልነቢይ ሰለላሁ አለይሂ ወሰለም ለማ ዑሪጀ ቢ ኢለ ሰማይ ሳቢያ ወደ ሰባቱ ሰማይ ባረግ ኩን ጊዜ አሉ እንዳረጉ ለዚያው ከመላኩ ገብርኤል ከጅብሪል አለይሂ ሰላም ጋር አብረው ያረጉበት። ኢንሻአላህ አይደለም በሰው ሙስሊም ነብያችን ሰለላሁ ዐለይሂ ወሰለም አላረጉም ወይ? በደንብ አርገዋል። ለዚያውም ዒሳ ካረገበት በላይ ያ። ስለ ኢየሱስ ክርስቶስ እንዲሁ ሞቶ መነሳት አውርተሻል። እንደው እንደ መጽሐፉ ኢየሱስ ክርስቶስ በራሱ አይደለም የተነሳው፣ አምላኩ ነው ያስነሳው። የሚቀር የፍጡር ስጋ ነበር። ባያስነሳው ኑሮ ጣፈንታው ግን ይሆናል ከተባለ፣ በስብሶ የሚቀርስ ጋር ነው። ይሄን ላሳይሽ። ያስነሳው ምላኩ ነው። ይህን ታውቂያለሽ አይደለ? ያስነሳው አምላኩ ነው። ይህን ላሳይሽ። ከዚያ በኋላ ደግሞ እንደው ባያስነሳው ጣፈንታው ግን ይሆን ነበር ከተባለ፣ በስብሶ ይቀር ነበር። እሱን ላሳይሽ። እሺ፣ ይኸውና የሐዋርያት ሥራ ምዕራፍ 2 ቁጥር 32 ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ይላሉ ሐዋርያቶች ወደ አስራ ከአስራ አምስት ቦታ ላይ በላይ አለ መጽሐፍ ቅዱስ ላይ። እንዴ አስነሳው፣ አስነሳው፣ ማን ያስነሳው? አምላኩ ነው ያስነሳው፣ አብ እንዳስነሳው ራሱ አምላኩ እንዳስነሳው ነው አብ እንዳስነሳው በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ይላል ከሙታን ባስነሳው በማን በእግዚአብሔር አብ አይ ራሱን ራሱን ያስነሳው እንዳይሉሽ ማለት ነው ገብቶሻል አይ አብን ያስነሳው ብሎ ጳውሎስ ዘግቶታል በቃ እና ይህ ነው ሌላኛው ነገር ባያስነሳው ምን ይሆን ነበር ከተባለ በስብሶ እንደሚቀር ይናገራል ያው ተይሻል እዚጋ የሐዋርያ ሥራ ዛው ላይ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ ከሙታን የታመነውን የዳዊትን ቅዱስ ተስፋ ሰጣቸዋለሁ ብሏል ይላል። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው። እንግዲህ ባያስነሳው በስብሶ የሚቀር የሆነ የፍጡር ስጋ ነው ክርስቶስ፣ እንደማናችንም ፍጡር ናቸው። ነገር ግን ነብይ ነው፣ መልእክተኛ ነው። አምላክ ትልቅ ቦታና ደረጃ ሰጥቶታል መልእክተኛ ማድርጎታል፣ ተአምራትን ሰጥቶታል። ይሄን አንቀድም ለእስራኤል ልጆች ተምሳሌት ነበር ወይ? አዎ ተምሳሌት ነበር፣ በጣም ምርጥ ነብይ ነበር ይቻላ። ነገር ግን እኔን አብለኮኝ ብሎ አልተጣራም። ያካል እኔን አብለኮኝ ራ ሳያዛቸው፣ እንዴት ነው ሰዎች እርሱን ማምለክ እርሱን መጣላት ነው። ክርስቶስ ምናላ ልትወዱኝ ዛዜን ተጠብቃላቸው ነው ያለው አደለ? በትእዛዙ መካከል አምልኩኝ የሚላለው ወይ ነው ጥያቄው? በፍጹም የለም። ክርስቶስ ያንዳንዱን አምላክ እንዲያመልኩ ነው ሰዎችን የሰበቀው።